የአስፋልት ጠርዝ ለምን መቆረጥ እንዳለበት ያውቃሉ? አዲስ የአስፋልት መንገድ ሲቀዘቅዝ በአየር ንብረት ለውጥ እንቅስቃሴ ያደርጋል። የአስፋልቱን ጠርዝ መቁረጥ ደግሞ መንገዱ ላይ የሚደርሰውን ጫና ይቀንሰዋል። የአስፋልት መንገድ የመስንጠቅ ዕድሉ ከ5 ፐርሰንት በታች እንዲሆን ያደርገዋል። የመንገዱን ዕድሜ 5 እስከ 8 ዓመት ያስረዝመዋል። የአስፋልት ጠርዝ መቁረጫን የፈጠረው ሰው የእውነት ጂንየስ ነው። የማሽኑ ስለቶች መደቂቃ 400 ይዞራሉ። ከ2 ሚሜ በላይ አይሳሳትም። በቀን 100 ሜትር አስፋልት በሰዓት መቁረጥ ይችላል። በአሜሪካ ውስጥ ሶስት ነጥብ አምስት ኪሎ ሜትር በላይ በቀን ሲቆርጥ ይውላል። ይህም በሰው እጅ ከሚቆረጠው አስር እጥፍ ይበልጣል። ከተለመደው የሰው እጅ ለመቁረጥ ከምንጠቀመው ይህ የእጅ ከተር ማሽን መጠቀም በጣም ቀላል ነው። ጀማሪ እንኳን መቁረጥ ይችላል። ይህ ማሽን የግንባታ ጥራት ፍጥነትና የመኪና መንገድ ጠንካራ እንዲሆን በአሜሪካን እየረዳ ነው። የመንገድ ጥገና ወይም መልሶ ግንባታ ይሁን ወይም አዲስ ለመገንባት ኤጅ ከተር ማሽን አስፈላጊ ነው። ስህተቱ ትንሽ ስለሆነ መንገዱ ለስላሳ እንዲሆን ያደርጋል። ከዛም በኋላ የተለያዩ ግንባታዎችን ለመገንባት ይረዳል። አስፋልት ከተር ጥሩ እና ጠንካራ መንገድ ለመገንባት አስፈላጊ ነው።